አለይኩም ወራህመቱላሂ ወበረከቱ። እንደምናላችሁ? ደህና ናችሁ? እኔ ያለሁት አልሐምዱሊላ። እንኳን ለኢደል አድሃ በዓል በሰላም አደረሳችሁ ለመላው የእስልምና ሃይማኖት ተከታዮች እና እንዴት ናችሁ? ደህና ናችሁ? የኢድን እንዴት እያሳለፋችሁ ነው? እንግዲህ እኛ እኔ ከስንት ጊዜ በኋላ ይህ ባለፈው ኢድና እንግዲህ አሁን አረፋን ነው ሀገሬ ላይ እያሳለፍኩ ያለሁት፣ እንጂ ለረጅም ዓመታት እንግዲህ በመደን ቤት ነበረም ማሳልፈው ያው በሰው ሀገር ሆኖ እያለ ግን ያው አንዳንድ ልጅጃዛ ምናምን ያው ታቃላችሁ እንደዛ ነበረ። እና አልሐምዱሊላ ያ ሁሉ አልፎ አሁን ደግሞ በአገሬ በቃ ልጆቼ ቤተሰቦቼ ጋር እያሳለፍኩ ነው እና በጣም ነው ደስ የሚለው። ሞቅ ደመቅ ይላል በዓል ሀገራችን ማለት ነው የሚከበረው፣ ያው ቀን ነው ቀን ነው ስላችሁ አሁን ሳውዲ ያው ከሶላት መልስ ሁሉም ሰው የተኛ ና ከሰዓት በቃ ማታ ላይ ነው የሚከበረው እና ትንሽ እዛ ስትኖሩ ነው እንጂ ምትለምዱት ትንሽ ግራ ያጋባል እኛ ጋር ደግሞ ቀን ነው የሚከበረው በጣም ደስ የሚል በአል ነው እውነት ለመናገር ይሄ ወረባቦ ቢስቲማ ነው እንግዲህ ሶላት ተሰግዶ ሰው እየተመለሰ ነው እና የሚገርመው የኢዱ ትንሽ የኢዱ የኢዳል ፈጥር ሰላት ትንሽ ያረፍዳል እና የአረፋ ደግሞ በጧት ነው እና እኛም ሩጠን ነው የደረስነው እንጂ ትንሽ ረፈድ ብሎብን ነበረ። ያው ልጅ አጣጥበን ምናም ምናምን ትንሽ ቢዚ ስትሆኑ ያው ጊዜውን ሳታቁት ይሄዳል። ብቻ አልሐምዱሊላ ሶላታችንን ሰገድን ምናምን እና ተመለስን። ያው እንግዲህ ከዛ በኋላ ደግሞ ፏፈሽ ብለን በዓልን በቤታችን እናሳልፋለን። ያው ዛየር አለ ደስ የሚለው ሰው መጥቶ የዘይራችኋል ምናምን እና ደስ ይላል። በዓል በአገራችሁ ሲሆን ወላይ ማለት በዓልን በመዳን ቤት ቁጭ ብላችሁ የምታሳልፉ እህቶቼ፣ በሰላም ለሀገራችሁ አብቅቷችሁ ልጆቻችሁ ቤተሰቦቻችሁ ጋር የምትወዱት ባሎቻችሁ ጋር አላህ በሰላም አገናኝቷችሁ የምታሳልፉት በዓል ቅርብ እንዲሆን ዱአዬ ነው። እውነት ለመናገር የበዓል ቀን ይከፋል፣ በጣም ይከፋል። ሰው ሀገር ምንም ሳይቸግር ግን በቃ የሆነ የጎደለ ነገር አለ። በቃ እኔ ስለማውቀው ስሜቱን ማለት ነው። እዛ ሀገር ስትኖሩ በቃ ቤተሰብን ስልክ አውርታችሁ ምናምን ፎቶ ተልኮላችሁ የሆነ ነገር ግን ጎዶሎ ነው ወላህ እንጃ ለምን። እና ያንን ጎዶሎ ደግሞ አላህ ይሙላልን ይሙላላችሁ። ለሁላችንም የልባችንን መሻት አላህ ይስጠን እና በጣም ደስ የሚል ነበር። እንግዲህ ህዝቡ እንደምታዩት ልነግራችሁ ሆነ ነግራችሁ አልችልም። ከጧት እንደውም በቃ ተሽከርካሪ ምናም ተከልክሎ በቃ ነውና አንዳንዴ ደስ ይላል። እንደዚህ ሰው ያው በነፃነት እንዲሄድ ከጧት ተሽከርካሪ መከልከሉን በጣም ነው ደስ ያለኝ። ማለት በቃ በተለይ ለልጅ ጥሩ አይመጣም እና ሰግዴን ተመለስን። በጣም ደስ ይላል። አልሐምዱሊላ ለዚህ ላበቃኸኝ እና እንደዚህ ፏ ብዬ ነበር የሄድኩት። ያው በነገራችን ላይ እንደዚ ለብቻ አይደለም፣ አበያ አደርቤ ነው የሄድኩት። ከብሶላት መልስ ነው። ከዛ በኋላ ያው እንደምታውቁት ታረደ ምናምን። እዚህ ጋር ቶሎ ቶሎ እያልን ቀይ ወጣ ልጫ ሰራራንና ምሳ ሰዓት ደረሰ። ምሳችንን እንደዚህ አልጫ ፍርፍር አረግ ነው ዱለታችን ምናምን በቃ ሰራራንና ምሳችንን እዚህ ጋ እየበላን ነው። በጣም ነው ደስ የሚለው። ወላ እንግዲህ የመጀመሪያ አረፋ እየዋልኩ ነው ልጆች ጋ የዛሬ አመት እዚህ ይለኛል። በጣም እየተረበሽኩ ነበር እዛ ልጆችን ሳይ ምናምንና እና አልሐምዱላ። ከዛ በኋላ ያው የቡና ሰዓት ደረሰ። ያው ዳቦችን ጋግረናል ምናምን ምናምን እና በጣም ደስ ይላል። ያው ቡናዬን እየጠጣጣ ነው። ከዛ በኋላ ቡና ጠጣሁኝና ያው ላይቭ ገብቼ ነበረ። ብዙም ኔትወርኩ ያን ያክል አይደለም። አንዳንዴ ደግሞ መብራት መጣ ሂድ ምናምን እያለ ስለነበረ ትንሽ ኔትወርኩ አስቸገረኝ። ያው እንደዛ እንደዛ እያልን ጊዜው እንግዲህ ይህንን ይመስላል። ከሰዓት ደግሞ ያው እኛም ወደ ዛያራ ብቅ እንላለን ቤተሰብ ጋር ምናምን ሰውም እኛ ጋ ብቅ ሊል ይችላል። ብቻ ይሄን ይመስል ነበር በዓሉ በጣም ነው ደስ የሚለው። እናንተንም በሰላም ለሀገራችሁ ያውቃችሁ እላለሁኝ።